ለማንኛውም ለብሩኬ ከባድ የሆነ ጥንስስ ተጠንስሶለታል። ጋይስ ብሩኬ ከባድ ነገር ሊገጥመው ነው። አሁን ላይ በጣም ነገሮች እየተበለሻሹ ነው። በነገራችን ላይ ሀይሚዬ ቶሎ ብለሽ አስተካክይ የኔ ውድ ነገር ብሩኬ በጣም እየተናደድ ነው። አሁን ላይ ተስፋ እየቆረጠ ነው። ሲቀጥል ደግሞ ዳኒን እንደዚህ ማድረጉ ብሩኬ ላይ ከባድ ነገር ሊያስከትልበት ይችላል ማለት ነው። በሌላ በኩል ግን የብሩኬ ወንድሞች እኔ እንደውም ያስታርቋቸዋል ብዬ ነበር ያሰብኩት ነገር ግን አይዞህ በለው ቀጥቀጠው የሚል ነገር ነው ያየሁት። ይሄ ነገር ደግሞ እኔን በጣም አሳዝኖኛል፣ ተስፋ አስቀርጠኛል። አይ ተውረፉ ብሎ ማስታረቅ ነበረባቸው። ግን ብሩኬ ኦ ማይ ጋድ! ኦ ማይ ጋድ! አይ ዳኒ፣ አይ ዳኒ፣ እንዲሁ ያለ አቅም ማን ተንጠልጠላለ? አንጠለጠለው እኮ እናንተ፣ አንገቱን ይዞ ወደ ላይ ሲት ጠርጎ ሊጥለው። እኔማ ድንጉጥ ጉጥ ነው ያልኩት እና ሃይሚ ሰዎች ክላከቢር በእውነት አንተ ዳኒ ተንከሲስ ለካ እንደ ምላስ አይደለም እንደ ሙዝቻ ነገር ነው እንዴ? ቢያንስ ራስህን አትከላከልም? እንደ ጥፎ ነው እንትን ያደረገህ እንዴ? ወይኔ ጉዴ ፈላ ደግሞ እንዲሁ ልባይ ሞት ልባይ ሞት እየተቀጠቀጠ አፍንጫ ፍንጫውን እያለው እቀየርብሃለሁ እቀየርብሃለሁ ተቀየርበት እናሳይኝ በናት ለማንኛውም ማለት ነው ዳኒ አሁን ላይ ራሱ መደብደብም ምንም ማድረግ አይችልም ብቻ አሁን ስለዚህ ለብሩኬ ምን አይነት ቀበር ቀምሮለት ነው ምን አዘጋጀለት ልትሉኝ ትችላላችሁ መረጋጋት ያስፈልጋችኋል እኔኮ ለምን እንደምትቸኩሉ አይዶን ነው በጣም ትቸኩላላችሁ የረጋ ወተት ቅቤ ይወጣዋል። እንደምታውቁት እንደምታቁት ዳኒ አሁን ላይ ብሩኬን እየቻለው አይደለም ብቻውን። ስለዚህ ሌላ ነገር ማዘጋጀት አለበት። በሌላ መንገድ ብሩኬን መጉዳት ይችላል ይፈልጋል። አሁን ላይ ሰዎቹ የሚያግባባቸው ሌላ ትልቅ ሰው ያስፈልጋል እያልኳችሁ ነው። ብቻቸውን ከተገናኙ ይጋደላሉ አልኳችሁ። አራቱም ቢሆኑ እንግዲህ ማለት ነው እና ዳኒ ምን ቀመረለት አትሉ እኔ ገረመኝ። የብሩኬ ወንድሞች ራሱ አይዞ፣ በሚስቱ የማይደራደር ወንድ ደስ ይለኛል አለ እንዴ! አረ ልጁን ባካቸው እንዳታስገድሉት ጋይስ፣ አይዞ አይዞ እያላችሁ ብቻ። የሚያስታርቃቸው ሰው ያስፈልጋል። ግን ዳኒ ምን አይነት ቀመር ቀመረለት? ከዛ በፊት ግን እንዴት ናቸው የኔ ውዶች የኔ ማሮች የኔ ፍቅሮች? በጣም እንደምወዳችሁ ታውቃላችሁ አደለ? አይዋ፣ ሰብስክራይብና ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ሰሞኑን እንግዲህ ሀይሚና ብሩኬ ከእነሱ የማንጠብቀውን ስራ ይዘውብን መጥተዋል ማለት ነው። በጣም ነው የሚያናድደው። እኔ እናንተ እንደዚህ አይነት ስራ ታመጣላችሁ ብዬ አንድም ቀን አስቤ አላቅም። ይሄን የምንጠብቀው ከነ አብርሽና ከነ ሩታ እንጂ ከእናንተ እንደዚህ አይነት ስራ እኔ ጠብቄ አላቅም። ምክንያቱም የምትሰሩት ነገር ስርዓት ያለው መከባበር ያለበት ምናምን ነው። አሁን ላይ ግን እንደዚህ በጣም የሚያስጠላ ድብድብ፣ ንትረግ ጭቅጭቅ ያለበት ቦታ ትገኛላችሁ ብዬ አስቤ አላቅም። ነገር ግን አሁን ላይ ብሩኬ በጣም እየተናደደ ነው፣ ተስፋ እየቆረጠ ነው። በተለይ ሀይሚና ዳኒ አብረው ሲመጡ ውይ፣ በጣም ነው ይጨሰው ድብድቡ ራሱ የበዛበት ሚስቱ ይዘ ስት መጣ ታዲያ ዝም ሊል ነው እንዴት? ዳኒ አንተ ኩርንችት አንተ ኩርንችት ከሀይሚ ራስ ወረድ በልበልበልበልበልበል በል፣ የማይሆን ነገር አታድርግ። ለማንኛውም ሀይሚና ዳኒ ሀይሚና ዳኒ የምትሉ ሰዎች ያረ ስነ ስርአት ያዙ፣ ስነ ስርአታችሁን ያዙ። እችን የመሰለሽ ቆንጅዬ ልጅ ነው፣ በእናታችሁ ለዚህ ጉጥባ ጉንቻቸር ፊት የምንሰጣት ፈጣሪ ሁ ትእግስቱን ስጥ የሚሉ ቀጫጩ ነው ሀይሚ የሚገባት፣ እንደ ቡራ ያለ ሸበላ ነው ብሩኬ ነው የሚገባት። ለሀይሚ የሚገባቸው ብሩኬ ጋ ባይሆን እንኳን ሌላ ሸበላ ነው እንጂ ይሄ ጉጥ ጉንቻ ቸርፊት እንዴት ነው ለሀይሚ ባል የሚሆነው? ፈጣሪ ሆይ ትግስቱን ሰጠ። ምንሽ ነው ጋይዝ፣ ተው እንጂ። ቸርተ ምን ቸር እንድታገኝ ይባላል። ደህና ነገር አትመኙላትም እንዴ? ሀይሚን የመሰለች ቀበጥ ቆንጂዬ ሁሉ ነገሯ በጣም የሚያምር ልቅም ያለች ቆንጆ እኮናት። ሀይሚኮ በቃ ቆንጅና ምንም አይወጣላትም። ከቆንጅና ከጸባይ፣ ከምናምና አሟልቶ የሰጣት። ታዲያ ለዚህ ጉንቻቸር ፊት ስትመኙላት፣ ፈጣሪ ሆይ ትግስቱን ስጣይታው። ግፍ ነው በእውነት ግፍ ነው። ና ለማንኛውም ማለት ነው ዳኒ ምን አይነት ሴራ ያሴር እንደሚመስላችኋል፣ ግምት ውስጥ ቃይ ሳይ ዳኒ ሞታል እኮ አልተረፍክም። እንደ ሆስፒታል እንኳን የሚወስድ ሰው የለም። አይ እና ሀይሜ ከዳኒ ጋር ትሁን ከዳኒ ጋር እንሆው የማይሆን ነገር ነው። የማያምር ነገር አታውሩ፣ የማይመስል ነገር። ዳኒ አሁን ላይ አብር። ኦ ማይ ጋድ! እነዚህ ሰዎች ደግሞ ምላሴ ላይ ተነቅሻቸዋለሁ እንዴ እስኪሁን። ስለ ቡራ ነው ላውራ የመጣሁት። እሺ ዳኒ ብሩኬ ምን ሊያደርገው ይችላል? በሉኝ፣ በሉኝ። እሺ ምን ሊያደርገው ይችላል አላችሁኝ? እሺ ምን አይነት ቀምር ቀምሮለታል፣ ይመስላችኋል አሁን ላይ ዳኒ ብቻውን ብሩኬን መምታትም መገፍተርም አይችልም። በቃ ብሩኬ በአንድ እጁ አንጠልጥሎ ሴራሚክ ላይ ይፈጠፍጠዋል። ስለዚህ ዳኒ አሁን ላይ አቅሙ እንደሌለው ያቃል። እቀየርባለሁ አላለም። ከቀየር እስኪ ልብ አይሞትም፣ ወንድ ልጅ ልብ አይሞትም። እየተቀጠቀጠ ቀየርባለሁ እቀየርባ በአስማት መሆን አለበት ባስማት መሆን አለበት የምትቀየረው። እና ዳኒ ምን ያደርጋል መሰላችሁ? ጓደኞቹን ሰብስቦ ይመጣና ጓደኞቹን ሰብስቦ ይመጣና ብሩኬን ያስደበድባል፣ ወይም በጋርድ ማለት ነው። በጋርድ ቦራን ያስደበድባል። እውነቴን ነው። ዳኒ እንደዚህ ተደብድቦ አይቀርም፣ አይቀርም። ብድር ይመለሳል እና ቡራዬ መጠንቀቅ አለብህ ወንድሜ ኦ ብሩኬ ደግሞ ትናት በጣም ነበር ያማረብህ ወይ ጉድ እናንተ እኮ ደግሞ ሌላ ነገር ታስባላችሁ እውነቴ ነው ቡራ የተናደደ አይመስልም ትናንት በጣም ሸበላ ሆኗል ሀይሚም ሸበላ ሆናለች አይ እናንተን ተለያያችሁ ብሎ ማሰብ ትንሽ አይከብድም በጣም ይከብዳል ለማንኛው ይታረቃሉ እነሱ ይታረቃሉ አይለያዩም በቃ አይለያዩም ብሩኬ አሁን በጣም ያናደደው ነገር ያላደረኩትን ነገር ለምን እንደዚህ ይለኛል? ሲቀጥል ደግሞ በቴክስት እንደው ያላቅሙ የሚንጠራራ ሰው። እናንተ እንደው እዳ ገባን እኮ። የቆጡን አወርድ ብላ የብብቷን ጣለች። እንደው ዳኒ ባክ ሀይሚን ወስዳለሁ ስትል ሶሲን እንዳታጣት እዛው ሶሲ ጋር ተጋጋጥ። እኔ ሶሲ ራሱ እንዴት እንዳፈቀረች አላቅም። እንደው ምንጉር ነው እናንተ ምንጉር ነው እንደው ሰው ያላቅሙ። እኔ ያለሁልሽ ለእሷ ብዬ ነው ለእሷ ብዬ ነው ተው እባክህ ተው አቅም የለኝም አልችልም መማታት አልችልም ታወኝ ብሩኬ ብለው ለምን ተለማምጣት ለምነው ለሀይም ከበርሰል ነው ተው እባክህ ተው ተው ተው ተው ኧረ ጉድ የፈላ እንዴት ፈታ እንዳደረጋችሁ አይ ብሩኬ አላስተረፈውም እኮ እናንተ ምን ይሻለዋል ሰው ያለ አቅሙ እንዴት ይንጠለጠላል? አቅም ከሌለ አቅም አውቆ መቀመጥ ነው። እንዴት ሰው ያለ አቅሙ ፎቅ ላይ ወጥቶ ይንጠለጠላል? እንደው ጉድ እኮ ነው እናንተ። ገድለው እኮ ገድለው አላስተረፈውም። እና ብሩኬ ተጠንቀቅ፣ የምር ተጠንቀቅ ይሄ ዳኒ እንደዚህ አፍንጮህን ደንብ ደንብ አድርገህ ልከው፣ መቼም በሰላም ይፋታኛል ብለህ እንዳታስበው። ማሰብም የለብን። ምክንያቱም በሆነ ሰው ሊያስጎዳ ይችላል። ወይም በጋርድ ወይም በምናምን ብቻ በሆነ ነገር አድርጎ ጉዳት ይደርስብሀል። ስለዚህ ብሩኬ ተጠንቀቅልልህ እፈልጋለሁ። ከዛ ውጭ እንኳን ማቀመስከው እንኳን ማቀመስከው ተንፈራግጦብን ነበር። ፉን ፉን ፉን በሁለት ፍቅረኛ ሞች ስንት አመት የገነቡትን ፍቅር ለማፍረስ የሌለ ነገር እያመጣ የሚያወራ ቦርኮ ማለት ነው እና እንኳንም አቀመስከው። አዎ እንኳንም ኮረኮምከው አርፎ ይቀመጥ ይሆናል። ከዚህ በላይ እንፈራገጥም። ነገር ግን ነገር ግን ሀይሚ ደግሞ አንድ ነገር ልበልሽ፣ የኔ ቸኮላታ፣ የኔ ቆንጆ ብሩኬም ቢሆን ከዚህ በኋላ ሰጣ ገባ አያስፈልግም። ሶሲ ጋም ሆነ ዳኔ ጋም ሆነ መሆን ያለብህ ከሀይሚ ጋ ብቻ ነው። ወንድሞች ጋ ሆነ ችግርህን ፍታ ካላስ፣ ዳኒና ሶሲ አያስፈልጉ። ሀይሚዬ ደግሞ የኔ ቸኮሌት ምን ታረግ ያለሽ መሰለሽ? እዚ ጉጥባ ጋ ትምጭ ይሄ ጉጥባ ምንም አይረባሽም። ዝም ብለሽ ይሄ የማይረባ ሰው አታቂም እንዴ? ህይወት ሽን ሊያበላሽብሽ እየጣረ አንችን አንቺን እያለ አንቺ ሲጀመር እንደዚህ አይነት ጉንቻ ቸርፊትና ጉጥባ ሰው አይመጥንሽም፣ አይሆንሽም። ሲጀመርም ተንኮል፣ ሆዱ በሙሉ ተንኮል ነው። ገባሽ አይደለ? ሰው ዋሽቶ ያስታርቃል እንጂ እንዴት ዋሽቶ ያጣላል? የምሬን እኮ ነው። ሲቀጥል ደግሞ ሀይሚ ምን ማድረግ ያለብሽ ብሩኬ እንዲጎዳ አትፈልጊም። ትናንት የመጣቸው አሁን ሀይሚ ብሩኬ ና እንትና የሆኑ ነገር እንዳይሆኑ ብላ ነው ሁለታቸውንም ለመጠበቅ ፈልጋ ነው። ብሩኬ ባታስብለት ኖሮ ምን አገባኝ ብላ ትቀራለች። ዳኒን የሆነ ነገር ቢያደርገው እሱ የሆነ ነገር እንደሚሆን ታውቃለች። ስለዚህ ሀይሚ አሁንም ቢሆን ለብሩኬ በጣም ነው የምታስብለት፣ በጣም ነው የምትወደው። በቃ ገባቸው አለ። ስለዚህ ሁለታቸው አሁን በደንብ እንደምትዋደዱ ግልጽ ነው። በቃ አሁን እልህ ይዟችሁ ነው እንጂ ሁለታቸውም ይዋደዳሉ ስለዚህ ሀይሚዬ የኔ ውድ ነገር ከዚህ በኋላ ከቡራ ጋር እንድትሆኝ ይፈልጋል ምንም ነገር ሊያደርግ ይችላል ሊሆን ይችላል በቃ በቃ ይቅርታ ብሎሻል አሁን ላይ ደግሞ አንቺ ቅርታ በቃ ሁሉ ነገር እንዲደርስብ ስላደረጉ ይቅርታ ብለሽ አብራችሁ ቀጥሉ ነው ልልሽ የምፈልገው ሀይሚ ከዚህ በኋላ ባትጋተሪ ጥሩ ነው ብሩኬ አሁን ላይ በጣም በንቺ በቃ አንችነሽ ለማለት ትንሽ ቢከብድም ግን ነገሩ እንዲከራ አድርገሻል። ሰው ሀይሚዬ ቡራ ጋር ቀጥ ነው ልልሽ የምፈልገው ሀይሚ ምንም ጥፋት የለባትም። አሁን ለሁለቱም እልህኛ ሆኖ ነው። ነገር ግን እንደምትዋደዱ በደንብ ያስታውቃል። እንደዚህ እየወደድሽው ደግሞ እየምትወጂው ሰው ሌላ ሰው ጋር እንዲሆን አትፍቀጅ ነው የምላችሁ። ከዛ ውጭ በጣም ነው የምወዳችሁ ታውቃላችሁ አይደለም?